ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ስሜ ሽናፍ ይባላለሁ። ይሄ አንፍሎ ሚዲያ ነው። እንደምታውቁት ከሆን በፊት ብዙ ነገር አብረን ተምረናል። ዛሬም ደግሞ አዲስ ነገር ይዤ መጥቻለሁ። እሱም የተለያዩ ነገሮች ስማቸውን እያነሳን አብረን እንማራለን። የቤት እቃዎች የተለያዩ ነገሮች አብረን እንማራለን። በደንብ ተከታተሉን። አሁን እንጀምር። አልጋ፣ አልጋ። አልጋ ማለት በአፋን ኦሮሞ ስሬ ማለት ነው። አልጋ ማለት በአፋን ኦሮሞ ስሬ ማለት ነው። ጠረጴዛ ማለት በአፋን ኦሮሞ ምንጃላ ይባላል። ጠረጴዛ ማለት በአፋን ኦሮሞ ምንጃለ ይባላል። ቤት ማለት በአፋን ኦሮሞ ማና ይባላል። ቤት ማለት በአፋን ኦሮሞ መነ ይባላል። ወንዝ ማለት በአፋን ኦሮሞ ላግ ይባላል። ወንዝ ማለት በአፋን ኦሮሞ

ዛፍ ማለት በአፋን ኦሮሞ ሙክ ሙቅ ይባላል። ፀሐይ ማለት በአፋን ኦሮሞ አዱ ይባላል። ፀሐይ ማለት በአፋን ኦሮሞ አዱ ይባላል። ኮከብ ማለት በአፋን ኦሮሞ ኡርጂ ይባላል። ኮከብ ማለት በአፋን ኦሮሞ ኡርጂ ይባላል። ጨረቃ ማለት በአፋን ኦሮሞ ጅአ ይባላል።

መስታወት ማለት በአፋን ኦሮሞ ፉሌ። በደመና ማለት በአፋን ኦሮሞ ዱመስ። በደመና ማለት በአፋን ኦሮሞ ዱመስ። በዝናብ ማለት በአፋን ኦሮሞ ቦካ ወይስ ሮብ። በዝናብ ማለት በአፋን ኦሮሞ ቦካ ወይም ሮብ። በበረዶ ማለት በአፋን ኦሮሞ ጨቢ ማለት ነው። በረዶ ማለት በአፋን ኦሮሞ ጨቢ ማለት ነው። መስኮት ማለት በአፋን ኦሮሞ ፎዳ ማለት ነው። መስኮት ማለት በአፋን ኦሮሞ ፎዳ ማለት ነው። በር ማለት በአፋን ኦሮሞ ባልባላ ማለት ነው። በር ማለት በአፋን ኦሮሞ ባልባላ ማለት ነው። ብረት ማለት በአፋን ኦሮሞ

መኪና ማለት በአፋን ኦሮሞ ኮንኮላታ ማለት ነው። መርከብ ማለት በአፋን ኦሮሞ ዶኒ ማለት ነው። መርከብ ማለት በአፋን ኦሮሞ ዶኒ ማለት ነው። መሬት ማለት በአፋን ኦሮሞ ለፋ ማለት ነው። መሬት ማለት በአፋን ኦሮሞ ለፋ ማለት ነው። እንግዲያስ እንግዲህ እንደዚህ እንደዚህ ያለ ነው ኤን ሁሉን ስማቸውን እያነሳን እስከዚህ ድረስ መትናል። ደጋግማችሁ እዩ፣ ደጋግማችሁ ተለማመዱ። እርግጠኛ ነኝ በአጭር ጊዜ ስለምዳላችሁ አንድ ቁም ነገር እንደያዛችሁ ተስፋ አድርጋለሁ። የዛሬውን እዚህ ላይ እናበቃለን። ቀጣይ በሌላ ፕሮግራም እስከምንገናኝ ቻው እያልኩ ይህን አንፍሎ ሚዲያ ሰብስክራይብ፣ ላይክ፣ ኮመንት፣ ሼር እያደርጋችሁ ደግፉኝ እላለሁ። ስለተከታተላችሁኝ በጣም ጅቅ አድርጌ አመሰግናለሁ። ቻው።